ብዙ ግጭቶች፣ ብዙ አለመረጋጋቶች፣ ብዙ መፈናቀሎች፣ ብዙ የንብረት ውድመቶች፣ ብዙ የሰው ሞት የሚከሰተው የቡድን መብትን አክብረን በቡድን ውስጥ ላሉ ሌሎች ቡድንተኛ ላልሆኑ ዜጎች ፍቅድ የሆነ መብት ስለሌለ ነው። ከዚህ አንጻር እርስዎ በምን መልኩ የቡድን መብት ከግለሰብ መብት መከበሩን እንደ ዴሞክራሲያዊነት አዩት የሚል ጥያቄ ቢነሳ ምናልባት የአፋጽም ሁኔታዎች ይኖራሉ ግን ቅድም እንዳልኩት ሁሉም ነገሮች በደንብ መታየት ያለበት። አንዳንዴ ምንድን ነው በህግ የምንለው የተሻለ መጥፎ የምንለው ነገር አለ እና በብዙ መልኩ ቅድም የተባለው በህገ መንግስት ይነሳል። አሁን እሷም በአጋጣሚ አንስተዋለች፣ አንቀጽ 39 ብዙ ጊዜ ሰዎች አንቀጽ 39 የሚያስቡት አንዳንዴ የሆነ ከመገንጠል አንጻር ብቻ ነው። ግን እንደዛ አይደለም። ምክንያቱም አንድ ሰው ማህበረሰብ፣ ቋንቋውን እንዲጠቀም ባህሉን እንዲጠቀም ያን ሁሉ ያስቀምጣል። ቶሎ ግን የሚታየው ምንድን ነው? ይሄ ከመገንጠል ጋር ከሴሴሽኒስት አስተሳሰብ ጋር ነው። አንቀጽ 39 ግን የመጀመሪያዎቹ በተለይ የሚሉት በግልጽ ህገ መንግስቱ እንደሚለው ማንኛውም ማህበረሰብ ብሔረሰብ፣ የራሱን ቋንቋ የራሱን ባህል እንደገና ደግሞ ራሱን በራሱ እንዲያስተዳድር። ምክንያቱም አንዱ የነበረው ጥያቄ ይሄ ነው በወቅቱ ወደ ስልጣን የመጡ የተለያዩ የብሔር ኃይሎች በሚወጡበት ጊዜ በወቅቱም የህገ መንግስቱን ሚኒት በምናይበት ጊዜ አንዱ ሲነሳ የነበረው በተለይ ቅድም ያነሳሁት ራስን በራስ የማስተዳደር ጥያቄ በጣም በመሰረታዊ ሊባል በሚችል ብሔርተኝነትን አላስፋፋም ብለው ያስባሉ። ምክንያቱም እዛ ቦታ ላይ የሚኖረው በቃ የኔ ማህበረሰብ የኔ ተወላጅ እንጂ እሱ የሚመለስበት መንገድ አለ። አይ ቲንክ አሁን ለምሳሌ አንዱ እንደ ክፍተትም ተብሎ የሚነሳው ምንድን ነው፣ ዞሮ ዞሮ በእርግጥ እሱን የምታነሺ ወደ ቡድን መብት ነው የሚወስደው። ለምሳሌ ማይኖሪቲዎች እንዴት መከበር አለበት? ቅድም የተባለው ለምሳሌ ኦሮሞ ያልሆኑ ኦሮሚያ ውስጥ የሚኖሩ አንደኛው ነገር የሚኖለው ለነሱ አንዱ እንደውም ዌይ ፎርዋርድ በተለይም ፕሮፌሰር አሰፋፍሳ በብዛት ያነሰዋል ያ የሚከበርበት መንገድ መኖር አለበት። ለምሳሌ የህዳጣን ወይም ደግሞ የማይኖሪቲ መብት የሚባለው አሁን በዓለም አቀፍ ኮንቴክስት ወይ በአስፈጻሚ ውስጥ ይወክላሉ ወይ ደግሞ በምክር ቤት ውስጥ ይወክላሉ። ስለዚህ አንዱም እንደ ሪኮሜንዴሽን የነበረው ይሄ ነገር መኖር አለበት። ለምሳሌ የፌዴራል ህገ መንግስቱን ስናይ ቢያንስ ሀያ ወንበር ሪዘርቨ ነው ለምሳሌ እያንዳንዱ ብሔር አጠቃላይ ያለ ሆኖ ሀያ ወንበር ሪዘርቭ ሊሆነው ለማይኖሪቲ ግሩፕ ነው፣ ያንን ለማስጠበቅ ነው። ነገር ግን ዋናው አላማው ምንድን ነው እ ዋናው አላማው ምንድን ነው? ይሄንን ማይኖሪቲ ግሩፕ የሚጠበቅበትን ሁኔታ መቀመጥ አለበት ማለት ክልሎች እንደ አንድም ክፍተትም ሲነሳ የነበረው ይሄንን የሚያስጠብቁበት ለምሳሌ የሆነ ወንበር ሪዘርቭ ቢያደርጉ፣ እያንዳንዱ ክልል ወይም ደግሞ አስፈጻሚ ውስጥ ቢወክሉ፣ ይህንን ጥያቄ ይመልሳሉ ብዬ ነው የማስበው።